ሰላም ጤና ስተላይ፣ ወደ ቻናል ቤተሰቦች፣ እንደከረማችሁ እንግዲህ ዛሬ ማሳያችሁ ቴሌግራም ስከፍቱ ምዮን ስታስከፍቱ ማድረግ ያለባቸውን ጥንቃቄ ነው የምነግራችሁ። ከዛ በተረፈ እንግዲህ ቴሌግራም እንዴት ይከፈታል እንዴት ነው መክፈት የምንችለው የሚለው ቪዲዮ ሰርች አለው ከስር ዲስክሪፕሽን ስር አስቀምጥላችኋለሁ። በመጀመሪያ ቴሌግራም አፕ ይኖራችኋል ወይም አውረዳችሁ ፕሌይ ስቶር ላይ ሊሆን ይችላል ወይም ከአፕስቶር ላይ አውርዳችሁ ይኖራችኋል ወይም በኤክስንደር ወስዳችሁ ሊሆን ይችላል። ከዛ በቀጥታ ካንተሪ ነው መጀመሪያ የምትመጡት። ካንተሪ ስትመጡ ወይ ሀገር ትመርጣላችሁ ወይም ፕላስ ሁለት ሃምሳ አንድ ስትሉ የኢትዮጵያ የውጭም ከሆነ እንደዛው ትመርጣላችሁ። ከዛ ስልክ ቁጥራችሁ ነው የምታስገቡት። ስልክ ቁጥራችሁን ካስገባችሁ በኋላ የቀስቷን ምልክት አንዴ ክሊክ ታደርጋላችሁ ማለት ነው። ክሊክ ስታ ከዛ የስ የሚለውን ከነካችሁ በኋላ ዩር ሜል ይላል ኢሜል አስገቡ ነው የሚላችሁ ኢሜይል አስገቡ ሲላችሁ እንግዲህ እናንተ የምትመርጡት ኢሜይል ካላችሁ ነው። ከሌላችሁ አዲስ ነው አድ የምታደረጉት ኢሜይል ለመምረጥም ወይም ደግሞ ለማስገባት ሳይን ኢን ዊዝ ጎግል የሚለው ነው አንዴ ክሊክ የምታደረጓት። እሷን ክሊክ ካደረጋችሁ በኋላ በቀጥታ ኢሜይል ካላችሁ ወደ ኢሜይላችሁ ይወስዳችሁና ኢሜይሉን አንዱን እንድትመርጡለት ያዛችኋል። ከሌላችሁ እንዳልኳችሁ አዲስ አድ ነው የምታደርጉት ኢሜል ግን ሁለት፣ ሶስት አራትም ሊኖራችሁ ይችላል። ማድረግ ያለባችሁ ጥንቃቄ በደንብ ነው። እዚህ ላይ ትኩረት ልታደረጉ የሚገባው ኢሜላችሁ የማታውቁትን ኢሜል ወይም በሰዎች ስልክ ስልክ ገሳችሁም ሊሆን ይችላል። ዝም ብላችሁ አንዱን አድ አርግታችሁ አትጠቀሙ። እዚህ ጋር ጥንቃቄ በደንብ ልታደረጉ ይገባል። ኢሜላችሁን ፓስወርዱን የምታውቁት ጂሜሉን የምታውቁት ወይም ጽፋችሁ መዝግባችሁ መያዝ ይኖርባችኋል ማለት ነው። አለበለዛ ግን ቴሌግራማችሁን ድጋሚ ለመክፈት ጠፍቶባችሁም ሊሆን ይችላል ስልኩም ጠፍቶ ፎርማትም ሆኖ ሊሆን ይችላል ለመክፈት ስትሉ በጣም ትቸገራላችሁ። የብዙ ሰዎች ጥያቄ ነው። ምክንያቱም እኔ ስለቴሌግራም አከፋፈት ስለ ቴሌግራም ከአንድም ወደ አራትዮን ሶስት ቪዲዮች አሉኝ ባልሳሳት ከዛ ውስጥ ብዙዎቹ ጥያቄ ምንድን ነው? ቴሌግራም አልከፍታለኝ ቴሌግራም አልከፍታለኝ የሚሉ ጥያቄ ይበዛሉ። ስለዚህ ይህንን ጥንቃቄ አድርጉ። አሁን በአሁን ሰዓት ደግሞ ቴሌግራም ስንከፍት ኢሜይል አድ እንድናደረግ ያስገድደናል። ያለበለዛ አይከፍትልንም ማለት ነው። ኢሜይል አድ ከማድረጋችን በፊት ማድረግ ያለብን ጥንቃቄ ኢሜላችንን መዝግበን መያዝ ወይም የማንረሳውን መጠቀም ይኖርብናል። ጂሜሉን ከያዝን ኢሜሉ ፓስወርድ ቢጠፋብን እንኳን ፎርጌት ቢለን እንዲልክልን ወይም ቼንጅ እንድናደረግ ያደርገናል፣ መቀየር እንችላለን። ስለዚህ እዚህ ጋር ጥንቃቄ እንድታደረጉ ነው በአጠቃላይ የምነግራችሁ። ከዛ በኋላ ቴሌግራማችሁን ከከፈታችሁ በኋላ ደግሞ በዛው ዳታ ኤንድ ስቶሬጅ የሚለውን አንዴ ክሊክ አርግታችሁ እነዚህን በራሱ ሰዓት አውቶማቲክ ሚዲያ ዳውንሎድ የሚለውን ሶስቱንም ኦፍ ማድረግ አትርሱ። ኦፍ ማድረግ አለባችሁ። አለበለዛ ስልካችሁ ውስጥ በራሱ ዳውንሎድ ዳታ ወይም ዋይፋይ ኮኔክት ባረጋችሁ ውስጥ ባደረጋችሁ ቁጥር ዳውንሎድ እያደረገ ስልካችሁ የማትፈልጉት ነገሮች እየተሰገሰጉ ቢዚ ያደርግባችኋል ማለት ነው። ከዛ በተረፈ ደግሞ ቴሌግራም ስትከፍቱ፣ ለምሳሌ እኔ የራሴ ቴሌግራም ላይ ገብቼ ላሳያችሁ። ከዚህ በፊት የከፈትኩት ላይ እሱ ላይ ገብቼ የማሳያችሁ ምንድን ነው ፓርቲሽኖች እንዲኖራችሁ ቴሌግራማችሁ በፓርቲሽን ኮንታክት፣ ጉሩፕ፣ ቻናል፣ ነን ኮንታክት ብሎ በዝርዝር እንዲመጣላችሁ ማለት ነው። እንደዛ እንዲመጣላችሁ ከፈለጋችሁ ምን እንደምታደርጉ ቪዲዮ ሰርቻለሁ። እንዴት እንደምታ ፓርቲሽኖችን እንዴት መከፋፈል እንደምችሉ ቪዲዮ ሰርቻለሁ። እሱንም ዲስክሪፕሽን ላይ ወይ ስክሪን ስክሪን ኢንድ ላይ ያስቀምጠላችኋለሁ። ልክ እንደዚህ ፓርቲሽን ግሩፕ፣ ቻናል፣ ቡትስ፣ ኮንታክቶች ነን ኮንታክት እንደዚህ በዝርዝር እንዲያመጣላችሁ እንዴት እንደምታደርጉ ቪዲዮ ሰርቻለሁ። እዛ ለመከታተል ትችላላችሁ። ቪዲዮን እስከ መጨረሻ ስለተከታተላችሁ እናመሰግናለን። በሌላ በአስተማሪ ቪዲዮ ዳግም እንገናኛለን። በያላችሁበት መልካም ጊዜ ይሆነላችሁ። ባይ ባይ